ሌ ይምሻ ሌላው ወ ን እን ሰላም ነውአለን ይምሻ አንድ ነገር ልንገልች ግን እንዳትነነግጽ ይሆናች የሆነ ችግር ተፈጥሯል። ግን መጀመሪያ ተረጋጊ ምናምን ማርያምን አንዴ ረጋ ብለሽ ስሚ ቡቡ ቅድም የሆነ ችግር ገጥሞት፣ ሆናች ቡቡ ቅድም መኪና ውስጥ በተቀመጠበት የሆኑ ሰዎች መጥተው ምናምን የሆነ ጥቃት አድርሰውበት አንዳንድ ነገሮችን ወሰዱበት እና ትንሽ ተጎድቷል። ቤት ነህ? ወይኔ ጉዴ! የት ናችሁ? እሺ፣ አሁን ቤት አዎ፣ እሱ ጋር ገብተናል አሁን ከሐኪም ቤት ተመልሰን ልምጣ፣ አንዴ ነይና። ደህና ነው ምንም አይልም። ያንች ስም ብቻ ነው የሚጠራው ምንም አያወራም። ቤካና ብሩኬ ዛሬ እንግዲህ ቅመሟል። ሊያስደነግጡብን ነው ወይ? ጉድ እና ተዘርፏል ምናምን ብለው ሊያስደነግጡብን ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦቼ እንዴት አላችሁልኝ? ምንድነው ድምጽሽ ምናምን እንዳትሉኝ፣ ሰሞኑን እንደምነግራችሁ ያው ጉንፋን በጣም ስለያዘኝ ያው ድምጼ ልክ አይደለም እና ላካፍላችሁ፣ ሰው ደህና ነገር ያላካፍላችሁ ይላል፣ እኔ ጉንፋን ለማንኛውም፣ ውዶቼ ጉንፋን በቃ ድምጼን እንደዚህ የጎረምሳ ድምጽ አስመስሎታል። ለቻሉት እንግዲህ በነ ቅመምዬ በነ ሀይምዬና ብሩኬ እየፈተፈትን ስንመጣ አንዳንድ ነገሮችን ዲስከስ እያደረግን አስተያየት እየሰጠን መሄዳችን ስለማይቀር ጉንፋን ቢይዘንም አንበገርም ትላላቸው። ለዋነኛውም ቅመሜን እንግዲህ ዛሬ ላይ ያስደነግጧት ነው። ግን እውነት ለመናገር እንደዚህ አይነት ነገር ተሽከርካሪ ስላልያዘሽ ምናምን ብላችሁ እንደዚህ ጥሩ አይደለም። በእንደዚህ ሰው ይደነግጣል። ገባችኋ? እና ወደ መጀመሪያው አካባቢ በስልክ የጠሩበት አጠራር አልደግፈውም፣ ግን ደግሞ በኋላ ላይ አዝናንተውኛል። በጣም ነው ያሳቆኝ ማለት ነው። በጣም ነው የተዝናናሁት። ወደ በኋላ ላይ አካባቢ ምናምን ሃይም ይህም ደግሞ ደህና ነች። ያን ያክል አልተናደደችባቸውም። ግን በጣም ትናደድባቸዋለች ምናምን ብዬ ነበረ ማለት ስለምትደነግጥ ምናምን እንደዛ ብዬ አስቤ ነበር። ያው ደህና ነች ማለት ነው። እና እንግዲህ ያው ለእኛም ትምህርት ይሆናል ብዬ አስባለሁኝ። ያው ብዙ ጊዜ አንዳንድ ሰዎች አንዳንድ ሰዎች ብቻ አይደለም አብዛኞቻችን እንደዚህ ሚዲያ ላይ ወርቅ ምናምን ስለ ወርቅ ምናምን እንትን እያሉ ሲያስተዋውቁ የሆነ ስጋት ምናምን ነበረ እነዚህ ልጆች ምናምን እያልን ማለት ነው። እና ብዙ ሰዎችም እየመከራቸኋቸው ነበር፣ ራሳችሁን ጠብቁ ምናምን እያላችሁ ማለት ነው። ያው ከጊዜው አንጻር ጥሩ ምክር ነው የሰጣችኋቸው። ከፈጣሪ በታች መጠንቀቅን የመሰለ ነገር የለም። እንኳን እንደዚህ አይነት ነገር ተወርቶ ይቅርና ዝም ብለው ገና ለገና አላት አለው ብለው የሆነ ነገር የሚያደረጉ ነው በዚህ ሰዓት የበዛው ማለት ነው እና ራሳችሁን ጠብቁ፣ ከፈጣሪ በታች ከሀይምዬና ብሩኬ ማለት ነው። እና ዛሬ ያመጣችሁት አይዲያ እንግዲህ እኛም ስናስበው የነበረው ነገር ነው የምንጨነቅበት ነገር ነው ማለት የሆነ ፈጣሪ ጠብቃቸው እያልን አንዳንድ ነገሮች በተናገራችሁ ቁጥር እኛ ኮ እንደ ቤተሰብ ነው የምናስብላችሁ እንደ እናት አባት ማለት ነው። እና ብቻ ግን እንደዚህ በስልክ ምናምን እንደዚህ አይነት ጥሪ በነገራችን ላይ በጣም ነው የሚያስደነግጠኝ። ማለት ሰው ይደነግጣል፣ ገባችኋ? ግዴታ መንገድ ላይ የሆነ ነገር ሊያጋጥመው ይችላል፣ በድንጋጤ የሆነ እንትን ሊል ይችላል ምናምን እና ተመካክረው ምናምን ከሆነ ትሶኬ ግን ሳይመካከሩ ምናምን ከሆነ ከባድ ነው፣ ያስደነግጣል። እንደዚህ አይነት ነገር የምትወዱት የራሴ የምትሉት ሰው የሆነ ነገር አጋጠመው ብትባሉ እንዴት ነው? በጣም ነው የምትደነግጡት። እና ያው ግን እነሱ የለመዱት ነገር ስለሆነ ማለት በእንደዚህ አይነት ነገር ላይ ያለፉበት ስለሆነ ብዙ እንትን አይደለም፣ ግን ደግሞ ጥሩ አይደለም እንደዚህ ኢቭን ሃይሚዬ ይሁን ከዚህ በፊት እንትን ስትል እንደውም ሃይሚዬ መጀመሪያ ላይ አካባቢ ነበረ እንጂ ብሩኬ ተሽከርካሪ ከያዘ በኋላ የሆነ ወይ ከመጣ በኋላ ነው የምታስደነግጠው ምናምን እንጂ ያን ነገር ታስበዋለች። ተሽከርካሪ ስለያዘ አንድ ነገር ይሆንብኛል ምናምን ብላ ታስባለች። እና እነሱ ምናልባት አላደለ እሷም ተሽከርካሪ ስላልያዘች በቃ ብትደነግጥም ያን ያክል ምንም ነገር ትሆንም አይነት ነገር ብሎ አስበው ሊሆን ይችላል ግን እንደዛ ባይሆን ጥሩ ነው። ለማንኛውም እንደ ሀሳብ ማለት ነው። ለምን ነገርካት? ማን ይደውልልሽ? እንዴት ነው እንደዚህ ያደርጉ የቻሉት? ወርቅ ምናምን የሚያክል ነገር ሰው እንኳን እኮ ቪዲዮ ላይቶ ራሱ ይጠብቃል። ትንሽ ቀን እንኳን ሳትቆይ አድርገህ ትወጣለህ። ብሩኬ ምን ሆነህ ነው

ምክንያት እዚ ጋ በጣም ደንግጣ ነበር ሀይምዬ እና እንደምታዩት፣ የሆነ ዘንፈልፈል ሲልባት ምናምን ደንግጣ ነበር። ና የሴጣን ጆሮ ይደፈን ከእንደዚህ አይነት ነገር ይጠብቃችሁ። ደግሞ እቺ ሙዚቃ ማለት ነው በጣም ነው ንትን ምትለኝ ምትረብሸኝ። ማለት ምትረብሽ ስላችሁ የሆነ እንዴት ነው በጣም የምታሳዝንም አይነት ሙዚቃ ነች። እና ስሰማው በቀልድም ቢሆን ስሰማው ራሱ የሆነ እንትን ይለኛል። ና ብቻ ፈጣሪ ይጠብቃችሁ ከእንደዚህ አይነት ነገር አዲስ አበባ ላይ ከባድ ነው ውዶችዬ። ያው ግን ሀይምዬና ብሩኬን ፈጣሪ ነው የሚጠብቃቸው፣ እና ከእንደዚህ አይነት ነገር አላህ ይጠብቃችሁ። ሀይምዬ እንግዲህ እዚህ ፓርት ላይ በጣም ደንግጣ ነበር ምናምን ራይድ ጥራው፣ ራይድ ራይድ ራይድ ነው ነው ልጅ ብሩኬ በጌታ ነው ወይኔ ቤኪ፣ ነፍሳ ይማረም። ራይድ ጥራት ለዋለ ራይድ እያለ ወይኔ ጉደ፣ ቤኪ ሁኔታ ግን የቤኪ ሪያክሽን በጣም ያሳቀኝ። በዛ ላይ ብሩኬ ደግሞ የሚያደርገው ሐረካት ተሸከሚ ምናምን ብቻ የመጀመ እንዳልኳችሁ የመጀመሪያው ፓርቲዎቻ ያኔ እሷን የጠሩበት እንትን ደግሞ ቤኪ ምንድን ምንድነው፣ አምልጦክ ነው ማርያምን ያልከው፣ አምልጦክ መሆን አለበት መቼ ያው አላደለን ድራማ ለማሳመን ሲሉ ይምላሉ ምናምን። ነገር ግን የሆነ አሁን ሀይምዬና ብሩኬ ምናምን የሆነ የሚሞሉበት ፓርት አላቸው ምናምን። ግን አሁን ይሄ ቤኪ ማርያምን ምናምን ነገር ሲል እንዴ አምልጦት ነው ምናምን ያልኩት ማለት ነው። እና አምልጦት መሆን አለበት የምሬን ነው። እንዴ የእውነት እኮ ነው የሚመስለው የማርያምን ሲል ማለት ነው። እና ለማንኛውም ሪያክታቸው በጣም ነው ያሳቀኝ ማለት ነውና፣ በተለይ ተሸከሚ ምናምን ፓርት ውጣ ምናምን እያሉ ቤኪ ሲወጣ ሚስኪን በጣም ነው ያሳዘነኝ። ግን ቤኪ እና አሳቀኝም አዝናናኝም። ብቻ ሲንግል መሆን እኮ ከባድ ነው። ምንድን ነው የምትይኝ እኔ

ተነሽና ከወደቃችሁ ይዛችኋሉ አይ ወይኔ ኧረ ውይ ወይኔ ወይኔ ወይኔ ነያል ሲል ወይኔ ጉዴ አይ ብያቅም እንዳለው ሰው እሱን እንደው ማሰብሽ ራሱ ማሰብሽ እሱን አዝለሽ ምናምን ብሩኬን አዝለሽ ያ ሽንት ቤት ለመውሰድ ማሰብሽ ራሱ አንድ ነገር ነው ሞራሉ ራሱ ማለት ነውና አስባችሁታል ገና ገና እጅን ሲያሳርፍባት ትከበደኛለች። አይ ሙከራሽ ራሱ ደስ ያይኒ። ምስኪን በጣም ያሳዘነች ማለት ነው። እና ደግሞ ብሩኬ አውቆ ቤኬን እንዳት ነካኝ ይለዋልና በጣም ነው። ፈታ ያረጉኝ ነው በቃ በ ውው እንዳመጣ ግዛ መድኃኒት አምሮ ቤካን እኮ ዛሬ በቃ ሁለት ጊዜ ነው ያስወጡት። ሁለት ጊዜና ንግስት እስከምትመጣ ድረስ እንግዲህ ቻለው ቤካ እየቻለው አንዳንድ ሸበላ እስከምታመጣ ድረስ አንተም እንዲህ ደግሞ አምርሮ ወጣ እኮ ይላል ብሩኬ ማለት ነው እና እና ላይ ወጣ ነበር። እንዴት ታዲያ። እና ወደ መጨረሻ አካባቢ ደግሞ ሃይሚዬ ምናምን ይውጣ ምናምን እያለች ነበር። ወይኔ አንተ ጉንፋኔ ስራክን ስተ የምሬ ነው እና በደንብ መሳቅ ራሱ ከበደኝ እኮ እናቴ ጉንፋን የተባለ ነገር አስቸጋሪ የሆነብኝ እና ለማንኛውም፣ ውዶች በጣም ነው የሚያዝናናው። በጣም እንደተዝናናችሁ፣ እንደ ሳቃችሁ፣ ፏፈሽ እንዳላችሁ ተስፋ አድርጋለሁ። ለማንኛውም ሃይሚዬና ብሩኬ ዛሬ እንግዲህ በዚህ መንገድ መጥተው ደግሞ አዝናንተውናል። ግን ምንም አይነት ነገር እንደዚህ አይነት እንደነገርኳቸው ህመም ምናምን ላይ ድንገት ሰው ተደውሎ ምናምን እንደዚህ ሲባል ያስደነግጣል። ና ሃይሚዬና ብሩኬ በተቻላችሁ አቅም እንደዚህ እንትን አትበሉ፣ ያስደነግጣል፣ ጥሩ አይደለም። እና ሌላው ደግሞ ያው ይሄ ወርቃችሁ ምናምን ደግሞ እንደ ቀልድ እንደ ቀልድ ያው ታውቃላችሁ፣ እራሳችሁ መጠበቅ አለባችሁ። ከእናንተ በእንግዲህ በቦታ ያላችሁት እናንተ ናችሁ፣ እና እንደ ሐሳብ ግን መጠንቀቅ መቻል አለባችሁ ማለት ነው። ሁሉን ነገር እንደ ቀልድ ብቻ ማየት የለብንም። እና እንደ ሰማችኋት እንግዲህ አንተ ደህና አሁን እንጂ ችግር የለውም ምናምን ስትለው ነበር። እና የኛ ቅመም እውነት ነው። የሰው ልጅ ጤና ይሁን እንጂ ብር፣ ገንዘብ፣ ማንኛውም ሀብት ንብረት፣ ምናምን ነገ የሚተካ ነገር ነው ማለት ነው። እና ውዱ የሰው ህይወት ነው የሰው እንትን ነው እና ስቲል ነው ማን ነው በዚህ ሰዓት ጨራሽ በዚህ ሰዓት ከባድ ነው። እና ፈጣሪ ከመጥፎ ነገር ይጠብቃችሁ ሁላችሁንም፣ ሀይሚዬንም፣ ብሩኬንም ሁላችሁን ጀማው ማለት ነው እና ውዶችዬ ሀይሚዬ እንግዲህ እንደሰማችሁት ብሩኬ የአንገቱንም በቃ የሆነ የእጄንም ምናምን ሳድርግ በጣም ነው የምትፈራው። ራስን ሁሌ አትልበስ ምናምን ትለኛለች እያለ ነበር እና እሱ በቃ እውነቷን ነው የምሬ ነው እውነቷን ነው ሀይሚዬ ማለት ነው ትለው። የምትለው የኛ አስተዋይ የኛ ቅመም ፈጣሪ ይጠብቃችሁ ብቻ ሀይሚዬና ብሩኬ የኛ መልካሞች የኛ ድምቀቶች ምን እንበላችሁ ብቻ እኔ እንጃ እነዚህ ልጆች እኮ አሁን ዛሬ ሲጠፉ ድብር በቃ ኧረ በፈጣሪ እኛማ ተለክፈናል፣ እኛማ ተለክፈናል ሰዎች። እና ለማንኛውም አሁን ሲመጡልን ደግሞ ደስታ በደስታ እንሆናለን ማለት ነው። አንድ ቀን ሲቀሩ ይደብረናል፣ ቀኑን ሙሉ ሲጠፉ ይደብረናል። ምን እንደሚሻለን አናቅም። ብቻ ፏበሉ መጥተውልናል ዛሬ እንግዲህ በሚያዝናና ነገር በሚያስተምርም ነገር መልካም ምሽት ብያለሁ። ባይ ባይ